ለተሰኙ ጥቅምት አስር ቀን 2018 ዓ.ም። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳናት አዲስ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀደም ወዳደረግ ነው የሀገር ውስጥ መረጃችን እናልፋለን። የተቀዳሚ ሙፍቲ ሐጂ ዑመር ኢንድሪስ የቀብር ስነ ስርዓት በዛሬው ዕለት እንደሚፈጸም ተገልጿል። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢንድሪስ የቀብር ስነ ስርዓት በዛሬው ዕለት ጥቅምት አስር ቀን 2018 ዓም ከቀኑ 10 ሰዓት ላይ የሚፈጸም ይሆናል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያቋቋመው ሀገራዊ የቀብር ስርዓት አስፈጻሚ ኮሚቴ ከቤተሰቦቻቸው ጋር በመነጋገር በወጣው መርሃ ግብር መሰረት ሰላም መጀናዛቸው ከቀኑ 6 ሰዓት በዙሁር ወቅትም ላይ ከ40 አመታት በላይ ባስተማሩበት ፒያሳ በሚገኘው የኑር መስጂድ ይሰገዳል። ከቀኑ 8 ሰዓት ጀምሮ በሚሊኒየም አዳራሽ ከፍተኛ የመንግስት ኃላፊዎች በተገኙበት የሽኝት ፕሮግራማቸውም ይከናወናል ተብሏል። እንዲሁም ከቀኑ 10 ሰዓት የቀብር ስነ ስርዓታቸው እንደሚፈጸም ይፋ ተደርጓል። ታላቁ የእምነት አባት ተቀዳሚ ሙፍቲ ሐጂ ዑመር ኢንድሪስ ህልፈታቸው የተሰማው በትናንትና ውለት አመሻሽ ላይ ነበር። ህልፈታቸውን ተከትሎ ከፍተኛ የመንግስት ባለስልጣናቱን ጨምሮ ተቋማት ሀዘናቸውን በመግለጽ ላይ ይገኛሉ። የኢትዮጵያ የሃይማኖት ተቋማት ጉባኤ በተቀዳሚ ሙፍቲ ሐጂ ዑመር ኢንድሪስ ህልፈት የተሰማውን ሀዘን ገልጿል። የኢትዮጵያ የሃይማኖት ተቋማት ጉባኤ ባስተላለፈው የሀዘን መግለጫ ለቤተሰቦቻቸው፣ ለወዳጅ ዘመዳቻቸው እንዲሁም ደግሞ ለመላው ኢትዮጵያውያን መጽናናትን ተመኝቷል። የተቀዳሚ ሙፍቲ ሐጂ ዑመር ኢንድሪስ ህልፈትን ተከትሎ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ፕሬዚዳንት ታዬ አጸቀ ስላሴ፣ አፈ ጉባኤ ታ ያልደሰ ጫፉን ጨምሮ በርካቶች የሀዘን መልእክታቸውን እያስተላለፉ ይገኛሉ። የኢትዮጵያና ቻይና የብሔራዊ ባንክ ገዢዎች በዕዳ ሽግግርና የፋይናንስ ትብብርን በማጠናከር ዙሪያ ውይይት አድርገዋል። በዋሽንግተን ዲሲ እየተካሄደ በሚገኘው ዓለም አቀፉ የገንዘብ ድርጅት አይኤምኤፍና የዓለም ባንክ አመታዊ ስብሰባ ጎን ለጎን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር እዮብ ተካልኝ ከቻይና ገዢ ፓንክ ጎሽን ጋን በውይይትም አድርገዋል። ውይይቱ በሁለቱ ሀገራት መካከል ያለውን የፋይናንስ ትብብር በማጠናከር ላይ ያተኮረ ሲሆን በተለይም ደግሞ የዕዳ ሽግግርና ድንበር ተሻጋሪ የንግድ ግንኙነቶችን በማሳደ ማሳደግ ላይ ትኩረት መስጠቱን የሀገር ውስጥ መገናኛ ብዙኃን ዘግበዋል። እንዲሁም የሁለቱ ሀገራት ብሔራዊ ባንኮችና የፋይናንስ ተቋማት የንግድ ኢንቨስትመንት ፍሰቶችን ለማሳደግ ያለመ ትብብራቸውን ለማጠናከር የሚያስችላቸው ስምምነት ላይ መድረሳቸው ተጠቁሟል። የብሔራዊ ባንክ ገዢ ዶክተር እዮብ ተካልኝ በዚህ ወቅት ኢትዮጵያ እያደረገች ለምትገኘው ቀጣይነት ያለው የኢኮኖሚ ማሻሻያ መሰረት የፋይናንስ ዘርፉ ጨምሮ ከቻይና ጋር ያላትን ስትራቴጂያዊ አጋርነት ለማስፋት ያላትን ቁርጠኝነት አረጋግጠዋል። ሁለቱ ወገኖች በተጨማሪም የሀገሪቱን ዘላቂ የኢኮኖሚ ሽልማቶችን ለማስጠበቅና ቴክኒካላዊ ውይይት እንዲሁም ደግሞ ትብብርን ለማጠናከር ከስምምነት ላይ መድረሳቸው ተመላክቷል። ቻይና ለኢትዮጵያ ትልቅ አበዳሪ ሀገር ስትሆን ከጂ 20 የጋራ ፍኖተ ካርታ ኮመን ፎር ዋርክ ስለ ኢትዮጵያ እዳ ሽግግር የሚከተለውትን አበዳሪዎች ኮሚቴ ኦፊሻል ክሬዲት ኮሚቴድ ምክትል ሊቀመንበር ናት። በጎርጎርሲያኑ ዘመን አቆጣጠር ከ2021 የተጀመረው ይህ ሂደት የሀገሪቱን የውጭ ክፍያ ጫና በበረታበት ወቅት የእዳ እፎይታ ለመስጠት ያለመ ነው እንደ በሐምሌ ወር 2025 ኢትዮጵያ እስከ 2028 ድረስ 2.5 ቢሊዮን የአሜሪካ ዶላር የእዳ እፎይታ ለማግኘት ከይፋዊ አበዳሪ ጋር የመግባቢያ ሰነዶች ላይ የደረሰች ሲሆን ከቻይና ጋር ያላትን ጨምሮ የሁለትዮሽ ስምምነቶች በአሁኑ ወቅት በመጠናቀቅ ላይ ናቸውም ተብሏል። በትግራይ ክልል ከአንድ ሳምንት በፊት ለጀመረው የተቃውሞ ሰልፍ የሰራዊቱን ጥያቄ የሚመልስ ደንብ መጽደቁ ተገለጸ። የትግራይ ኃይል አባላት ባሳለፍነው ሳምንት ያካሄዱት የመኪና መንገድ መዝጋትን ያካተተ የተቃውሞ ሰልፍ ተከትሎ የክልሉ ጊዜያዊ አስተዳደር የሰራዊት አባላቱን ተጠቃሚ የሚያደርግ ደንብ ማጽደቁን አስታውሷል። እሁድ ጥቅምት 3 ቀን 2018 ዓ ም የጀመረው የትግራይ ኃይል ሰልፎችና ተቃውሞዎች ከተለያዩ አካባቢዎች ወደ መቀለ የሚገቡ መንገዶች እንዲዘጉ አድርጓል። ይህን ተከትሎ ጥቅምት 7 ቀን 2018 ዓ ም ከሰዓት በኋላ የጽሁፍ መግለጫ ያወጣው የጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ካቢኔ ጥቅምት 5 ቀን 2018 ዓ ም ያወጣውን የትግራይ የጸጥታ ኃይል ተጠቃሚነትን የሚያረጋግጥ ረቂቅ ደንብ ማጽደቁንም አስታውሷል። ካቢኔው ባካሄደው አስቸኳይ ስብሰባ የትግራይ የጸጥታ ኃይሎችን ተጠቃሚነት የሚያረጋግጥ ደንብ በዝርዝር ተወያይቶ ተግባራዊ እንዲሆንም በሙሉ ድምፅ አጽድቋል። የጸደቀው ደንብ መሰረታዊ ፍላጎቶችን፣ የህክምና አገልግሎት፣ የቤት መስሪያ ቦታ፣ በመንግስታዊና መንግስታዊ ካልሆኑ ተቋማት የሚሰጥ የክብር አገልግሎት፣ ትምህርት፣ ስልጠናና ሌሎች ጥቅማ ጥቅሞችን ያካተተ ነው ብሏል የፕሬዚዳንቱ ጽህፈት ቤት የተሰጠ መግለጫ። ረቂቅ ደንቡ የጸደቀው የትግራይ ጸጥታ ኃይሎች ተጠቃሚነትን ደንብ ለረጅም ጊዜ ጥናት የተደረገበትና የጸጥታ አመራር ውይይት ሲያካሄደ ቆየ ነው ሲልም መግለጫው አክለዋል። የባንክ አገልግሎቶችን በማስተዋወቅ ፈር ቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ካሽጎ ቤትኛውም አለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተር እና ቪዛ ካርዶን በመጠቀም ከ5-20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ቀጥለናል ከውጪ ወዲያገኘናቸው መረጃዎቻችንን አልፋለን። እስራኤል በጋዛ ላይ የአየር ድብደባ ከፈጸመች በኋላ ወደ ተኩስ አቁም ስምምነት መመለሷን አስታውቃለች። የእስራኤል ጦር ሁለታ ሐማስ ስምምነቱን በግልጽ ጥሷል በማለት የአየር ድብደባ ከፈጸመ በኋላ የተኩስ አቁም ስምምነቱን ተግባራዊ ማድረግ እንደሚጀምርም አስታውቋል። በደቡባዊ ጋዛ የአየር ድብደባ የተካሄደው በራፋ ወደሚገኘው ወታደራዊ አሽከርካሪዎች ጸረ ታንክ ሚሳኤልና ጥይት ተኩሰው ሁለት ወታደሮችን ገድለዋል ካለ በኋላ ነው ተብሏል ሐማስ ግን ቁጥጥር ስር ባሉ አካባቢዎች ለተፈጠረ ግጭት ምንም መረጃ እንደሌለውም አስታውቋል። እስራኤል እሁድ ምሽት ላይ በጋዛ በሚገኘው የሃማስ ኢላማዎችን መደብደቧን ያሳወቀ ሲሆን በጋዛ የሚገኙ ሆስፒታሎች ምንጮች ደግሞ በጥቃቱ 44 ሰዎች ተገለዋል ብለዋል። ሃማስ ለተኩስ አቁም ተግባራዊነት አሁንም ቁርጠኛ መሆኑን አስታውቋል። እስራኤል ግን ጥሰት እየፈጸመች ነው በማለት እንዲህ አይነት ጥቃቶችን የተኩስ አቁሙን ሙሉ በሙሉ ወደ መፍረስ የሚገፉ ናቸውም ሲሉ አስጠንቅቋል። የእስራኤል መከላከያ ኃይል እሁድ ምሽት ላይ የተኩስ አቁሙን ድጋሜ ማክበር መጀመሩን ያሳወቀ ሲሆን ስምምነቱ እንደሚያከብር ነገር ግን ለየትኛውም ጥሰት ከበድ ያለ ምላሽ እንደሚሰጥም አስታውቋል። ከአስር ቀናት በፊት በአሜሪካ አደራዳሪነት የተጀመረው የተኩስ አቁም ስምምነት የመጀመሪያ ምዕራፍ ጦርነቱ ወዲያውኑ ማስቆሙም የሚዘነጋ አይደለም። ከዚህም በተጨማሪ የእስራኤል ወታደሮች በከፊል ወደ ሰሜን ምዕራብና ደቡባዊ ጋዛ ቢጫ መስመር ሲሉ ወደ ከለሉት አካባቢ የወጡ ሲሆን ወደ ጋዛ በሚገቡ የሰብአዊ እርዳታ መጠን ላይ ጨምሮ ታይቷል። ልምነ የተባለው ሀማስ በህይወት ያሉ ታጋቾችን በሙሉ እንዲሁም ደግሞ ከሟቾች ውስጥ ደግሞ አስራ ሁለቱን አስክሬን ለእስራኤል አስረክቧል። በመጨረሻ በሆንግ ኮንግ በደረሰ የአውሮፕላን አደጋ ሁለት ሰዎች መሞታቸው ተገለጸ። አንድ የጭነት አውሮፕላን በሆንግ ኮንግ ዓለም አቀፍ አውሮፕላን ማረፊያ ከመንደርደሪያ አስፋልቱ ተንሸራቶ በመውጣቱ ባህር ውስጥ በመግባቱ ሁለት ሰራተኞች መሞታቸው ተሰምቷል። የእምሬት አውሮፕላን የሆነውና ከዱባይ ተነስቶ ሆንግ ኮንግ የደረሰው የበረራ ቁጥር ኤኬ 9788 ከመንደርደሪያው ላይ ተንሸራቶ ከአውሮፕላን ማረፊያ መኪና ጋር መጋጨቱም ተገልጿል። በተሽከርካሪ ውስጥ የነበሩ ሁለት ሰዎች ሲሞቱ በአውሮፕላኑ ውስጥ የነበሩ አራት የበረራ አባላት ከአደጋው መትረፋቸውም ተሰምቷል። ይህ ክስተት በሆንግ ሆንግ ከዓመታት በኋላ ከደረሰው የአቪዬሽን አደጋ መካከል አንዱ ሆኖም ተመዝግቧል። የከተማው ዓለም አቀፍ አውሮፕላን ማረፊያ መልካም የደህንነት ታሪክ ያለው ነው ተብሏል። ባለስልጣኑ አውሮፕላኑን በሚያርፍበት ወቅትም የተፈጠረ ስህተት ላይ ምርመራ መጀመሩን አሳውቋል። የአውሮፕላን ማረፊያ ኃላፊው ለአውሮፕላኑ ትክክለኛ መመሪያ እንደሰጠና የአውሮፕላኖቹን ለመመርመር በማረፊያው ተገቢውን ምልክቶች ማስቀመጡንም ተናግረዋል። ሁለቱ የሞቱ የአየር መንገድ ሰራተኞች እድሜያቸው 30ና 41 ሲሆን የሰባት እንዲሁም ደግሞ የ12 ዓመት ልምድ እንደነበራቸው ባለስልጣኑ ተናግሯል። የሆንግ ኮንግ የትራንስፖርት ቢሮ ሰራተኞች ሕይወታቸው በማለፉ ማዘኑን ገልጸው ለቤተሰቦቻቸው መጽናናትን ተመኝተዋል።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

አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን መልካም አዲስ ዓመት። እነሆ የምስራች የአስር አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።